ሰላም ጤና ይስጥልን የተከበራችሁን የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሰኔ 24 ቀን 2017 ዓ ም የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ፣ እያለን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ዘመቻ ማዕበል ራሱን በማዕበል አስወስዶታል ሲሉ የፋኖ መሪዎች የብልጽግናውን ሰሞነኛ የውጊያ ሽንፈት ገልጸውታል። በብልጽግናው ሰራዊት ላይ ያደረሱትን ጠቅለል ያለ ወታደራዊ ድል ሲገልጹም ቢያድለንና አንድ ብንሆን ኑሮ ብልጽግናው አብቅቶለት ነበር ብለዋል። የብልጽግናውን ዘመቻ ማዕበል በዜሮ ያስቀሩት የፋኖ ተጋድሎችና ጥቅል መረጃ በዜናችን ልናስደምጣችሁ ዝርዝሩን አሰናድተነዋል በቀዳሚነት ታደምጡታላችሁ የጉድ አገር ገንፎ እያደር ይፋጃል እንዲሉ ከሳምንታት በፊት ሽፍታ እየደገፋችሁ ያስቸግራችሁን እናንተ ናችሁ ሲሉ የብልጽግናው ሊቀመንበር ዛቸ ያቀረቡባቸውን ባለሀብቶች በደህንነት ማሳደድ ጀምረዋል ገበታ ለሸገር ገበታ ለሀገር የተማሪ ምገባና የመሳሰሉትን እቅዶችን ወደ መሬት እንዳወርድ ያደረጉኝ አገር ወዳድ ባለሀብቶች ናቸው ሲሉ ያሞገሷቸውን ባለሀብቶች ከሳምንታት በፊት ሽፍታ ደጋፊዎች ብለው መዝለፋቸው ሲገርመን ጭራሽ አሁን ደግሞ የሥርዓታችን ቀንደኛ ስጋቶች ናቸው፣ ጥብቅ ክትትል ሊደረግባቸው ተብሎ ተወስኖባቸዋል። የደህንነቱን መሥሪያ ቤት አሁናዊ መረጃ በዜናችን ትሰሙት ዘንድ ተሰናድቷል። የብልጽግናው የተቀናጀ ሴራ በአማራ ክልል የ12 ክፍል ብሔራዊ ፈተና ተፈታኞች ላይ ከባድ ጉዳት አድርሷል። የደረሰውን ጉዳትና መጉላላት አስመልክቶ ለጣና ቴሌቪዥን የደረሰው መረጃ ምን ይላል የሚለውን በዜናችን በዝርዝር አሰናድተነዋል ሰዓቱን ጠብቆ ይቀርባል። ከትግራይ ክልል የወጣው አደገኛ የጥናት ሪፖርት በርካቶችን አስደንግጧል። ይህ አስደንጋጭ ሪፖርት ምንድን ነው? የነ ደብረ ጽዮን የነ ጌታቸው ረዳና የብልጽግነው ሊቀመንበር በዚህ ሪፖርት ለምን ተደናግጠው አፋጣኝ ውሳኔ ማሳለፍ አልቻሉም። በዚህ ሁኔታ ከቀጠለ የትግራይ ህዝብ ቀጣይ ጊዜያት ምን ሊሆኑ ይችላሉ? በዝርዝር ከተሰናዳው ዜናችን ሙሉ መረጃውን ታገኙታላችሁ። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናመራለን። በቅድሚያም ዘመቻ ማዕበል ብልጽግናን በማዕበል አስወስዶታል። ፋኖ የአማራን ህዝብ ለተራዘመ ስቃይ ለበዛ መከራና ለዘረፈ ጅልቅ የተዳርገዋለው ብሎ በመቶ ሺዎች የሚቆጠር ሰራዊቱን ወደ ክልሉ ያስገባው የብልጽግናው አገዛዝ የፋኖን ብርቱ ክንድ መቋቋም አለመቻሉን ራሱ መስክሯል። እስከ ሰኔ 30 የፋኖን ኃይሎች አጥፍቼ ወይም ትርጉም አልባ አድርጊያቸው መለሳለሁ፣ ለዚህ ደግሞ ዘመቻ ማዕበል በሚል የተቀናጀ ውጊያ ከፍታለሁ ብሎ ከፍተኛ ሰራዊቱን ያዘመተ ቢሆንም በአራቱም የአማራ ክልል ግዛቶች ያስገባው ሰራዊቱ የፋኖን ብርቱ ክንድ መቋቋም ሳይችል ቀርተዋል። ይህን የተረዳው የብልጽግናው አገዛዝም የጦርነት ስልቱን ለመቀየርና ክለሳ ለማድረግ መገደዱን ምንጮቻችን አስታውቀዋል። ዘመቻ ማዕበል ብሎ የከፈተው ጦርነት ራሱን በማዕበል ተጠርጎ እንዲወሰድ አድርጎታል ሲሉ የተናገሩት የፋኖ መሪዎቹ በአንዳንድ ውስን የውጊያ ግንባሮች ብቻ በውጊያ መበላሸት ምክንያት መጠነኛ ድል ከማግኘቱ በስተቀር በሁሉም ግንባሮች ከባድ ሽንፈት ነው ያስተናገደው ሲሉ የፋኖ ቃል አቀባዮች ተናግረዋል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ዋና ቃል አቀባይ አርበኛ አበበ ሙላት ለጣና ቴሌቪዥን እንደገለጸው በቅርቡ እጅግ ከፍተኛ ቁጥር ያለውን ሰራ ሰራዊት ከአዲስ አበባና ከኬሚሴ ወደ እኛ ቀጠና አስገብቶ ነበር። ነገር ግን ከሸዋ ሮቤት የጀመረው ተጋድሏችን በሁሉም የሸዋ ቀጠና በገባበት እንዳይወጣ አድርገን መተነዋል ብለዋል። በሸዋ ሮቤት ከተማ በቅርቡ በተካሄደው የፋኖ ተጋድሎ የብልጽግናውን ሻለቃዎች ጨምሮ አምስት መስመራዊ መኮንኖችንና በርካታ የሰራዊቱ አባላት ላይ ፋኖ እርምጃ መውሰዱ አይዘነጋም። ከዚህ ጦርነት ማግስት ብልጽግና የጠራውን አስገዳጅ ሰልፍ የቀለበሰው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ እዙ በተቆጣጠራቸው ቀጠናዎች ደግሞ የብልጽግናውን ስርዓት የሚያወግ ህዝባዊ ሰልፍ ማካሄዱ አይዘነጋም። በጎንደር ቀጠና የተካሄደውን የብልጽግናውን ዘመቻ ማዕበል በብርታት የመከቱት ሁለቱ የፋኖ አደረጃጀቶች በበኩላቸው ጎንደር ዙሪያ ጀምሮ በአጠቃላይ ከመተማ እስከ ዘንዘልማ ባለው የጎንደር ጠቅላይ ግዛት ከፍተኛ ወታደራዊ ድል የተጎናጸፉበትን ተጋድሎ አድርገዋል። በለሳና አምባ ጊዮርጊስ ላይ ብቻ መጠነኛ ጉዳት በፋኖ ላይ ሲደርስ፣ በቀሪዎቹ ግንባሮች ፋኖ ታላቅ ድል ተቀዳጅቷል። የብልጽግናውን ሰራዊት ከነ መገናኛ ሬዲዮ በእጃቸው ማስገባት የቻሉ ሲሆን የሚልሻ ጽሕፈት ቤት ኃላፊውን ጨምሮ በአጠቃላይ ከ50 በላይ የጥምር ጦር አባላት ላይ እርምጃ መውሰዳቸውን አስታውቀዋል። የጎንደር ዙሪያ ወረዳዎችን ጨምሮ በአጠቃላይ በጎንደር ጠቅላይ ግዛት የተካሄዱ አውደውጊያዎችን አስመልክቶ የአማራ ፋኖ ሕዝባዊ ድርጅት ጎንደር ጠቅላይ ግዛት እዝና የአማራ ፋኖ ብሔራዊ ኃይል ሰሜን ቀጠና በላይ እዝ ቃል አቀባዮች በሰጧቸው አስተያየቶች የፋኖን በድል አድራጊነቱ ያስቀጠሉ ተጋድሎች ናቸው። በዚህ ትግል ከፍተኛ ኪሳራ የደረሰበት የጠላት ኃይል ሰራዊቱን መሰብሰብ ጀምሯል ብለዋል። በተመሳሳይ በወሎ ቀጠና ምዕራብ ወሎና በራያ አውራጃዎች እንዲሁም በላስታ አውራጃ የተደረጉ ተጋድሎዎችም የብልጽግናውን ዘመቻ ማዕበል በባዶ ያስቀሩ መሆናቸው ታይቷል። በዚህ ቀጠና በተካሄዱ ውጊያዎች የብልጽግና ሰራዊት አዋጊ ኮሎኔል እርምጃ ሲወሰድባቸው፣ ሶስት የብልጽግና ሰራዊት ካምፖች በፋኖ እጅ ገብተዋል። በጎጃም ቀጠና በተካሄደው ውጊያ በተለይም ምስራቅ ጎጃም ዞንና በእጃው አውራጃ ፋኖ ታላቅ ድል መቀዳጀቱ ታውቋል። ከወታደራዊ የውጊያ ድሉ በተጨማሪም የብልጽግናው ሰራዊት የብአዴን አድማ ብተናና ሚልሻ በከፍተኛ ቁጥር አገዛዙን እየከዳ ፋኖን መቀላቀል ችሏል። በዚህ የተነሳም ዘመቻ ማዕበል ለብልጽግናው ተጨማሪ ውድቀትን ሲያመጣበት ለፋኖ ደግሞ የማሸነፍ ስነ ልቦናውን እንዳሳደገለት የአማራ ፋኖ በጎጃም ቃል አቀባይ ክፍል አስታውቋል። ይህን ሽንፈቱን ተከትሎም ብልጽግና የውጊያ አፈጻጸም ግምገማ በማድረግ የቅድ ክለሳ ለማድረግ መገደዱን ምንጮቻችን ባደረሱን መረጃ አስታውቀዋል። ወደ ተከታዩ መረጃችን አለፍን። የደህንነት መስሪያ ቤቱ ልዩ መመሪያ። የብልጽግናው ደህንነት መስሪያ ቤት ሰሞኑን ለተቋሙ ሰራተኞች ልዩ ትዕዛዝ መስጠቱን ምንጮቻችን አረጋግጠዋል። ከፍተኛ የኢኮኖሚ ጫና በህዝቡ ላይ መድረሱን ተከትሎ ተቃውሞና ንቅናቄ ይነሳብኛል ብሎ የሰጋው የብልጽግናው አገዛዝ ባለሀብቶችን ትኩረት ያደረገ ክትትልና እርምጃ እንዲወስዱ ለደህንነት ተቋሙ ሰራተኞች መመሪያ መስጠቱን የጣና ቴሌቪዥን ምንጮች ገልጸዋል። የኑሮ ውድነቱ ያስከተለው ኢኮኖሚያዊ ጫና በብልጽግናው ስርዓት ላይ የተደቀነ ከባድ ፈተና ሆኖ ቀርቧል። ይህን አደጋ ደግሞ ባለ ሀብቶች ከፊት ሆነው እንዳያባበሱት በሚል ስጋት ለስርዓታችን ፈተና ይሆናል ተብሎ የሚገመትን ባለ ሀብት በሙሉ ልዩ ክትትል እንድታደርጉ የሚለው የአቶ ሬድዋን መስሪያ ቤት ልዩ መረጃ በተለይም የአማራ የትግሬ፣ የጉራጌ እና የትግረ ውርጅ ብሔር ተወላጅ ባለሀብቶችን በልዩ ክትትል እንዲታዩ ተወስኗል ሲሉ የተቋሙ ምንጮቻችን ተናግረዋል። በቅርቡ የጤና ባለሙያዎች የጥቅማ ጥቅም ጥያቄን ተከትሎ የተፈጠረው ንቅናቄ አስደንግጦት እንደነበር ያልደበቀው የብልጽግነው ስርዓት በቀጣይ የመምህራን የፖሊስ ሰዎች የመከላከያ ሰራዊቱና የአርሶ አደሩ ተቃውሞ ሊነሳ ይችላል የሚል የስጋት ትንተና ማድረጉ ይታወቃል። ይህን የስጋት ትንተና ተከትሎም በተለየ መልኩ ባለ ሀብቶች ለዚህ የብልጽግና ፈተና የበለጠ አባባሽ እንደሚሆኑ በመረዳት ክትትል ብቻ ሳይሆን አስፈላጊ መሆኑን ካመኑበት እርምጃ እንዲወስዱም ለደህንነት ተቋሙ ሰራተኞች ፈቃድ ተሰጥቷቸዋል ሲሉ ምንጫችን ጨምረው ገልጸዋል። ከዚህ መመሪያ ቀደም ብሎ ደግሞ በአዲስ አበባ የሚገኙ የትግራይ ባለሀብቶችን ንብረት የኦሮሞ ብልጽግና ሰራዊት አዛዦች በግልጽ ሲዘርፉ መቆየታቸውን ያስታወሱት ምንጫችን በርካታ የትግራይ ባለሀብቶች ንብረታቸውን በኦሮሞ ጄኔራሎች ተቀምተዋል። ባለሀብቶቹ ከሀገር እንዳይወጡ በክትትል ስር ስለሆኑ የተጠየቁትን ከማድረግ ያለፈ ምንም መፍጠር አይችሉም። በዚህ የተነሳም በርካቶች ቤታቸውን ዘግተው በትካዜ ላይ ይገኛሉ በማለት ምንጫችን ተናግረዋል። በትግራይ ባለሀብቶች የተጀመረው ንብረትን የመቀማት ውንብድና ከቅርብ ጊዜ ወዲህ ደግሞ የአማራና የጉራጌ ተወላጆችን ንብረትም የመዝረፍ ሂደት መጀመሩን የሚናገሩት ምንጫችን በተለይም የአማራ ፋኖ እንቅስቃሴ ጠንከር ብሎ መታየት ሲጀምር አዲስ አበባ የሚገኙ የአማራ ተወላጅ ባለሀብቶችን ጫና ማሳደርና ንብረታቸውን የመውረስ ዘመቻ እንዲደረግባቸው ይደረጋል ብለዋል። የኑሮ ውድነቱ ከፍተኛ ስጋት የሆነበት የመንግስት ሰራተኛ ለከፍተኛ የኑሮ ጫና ተዳርጓል። ይህን ተከትሎም የብልጽግናው ፌዴራል ፖሊስ አባላትን ጨምሮ በርካታ የመንግሥት ሠራተኛ የሥራና የኑሮ ዋስትና አጥተዋል። በዚህ መልኩ የሚቀጥል ከሆነ ደግሞ ለሥርዓቱ ፈተና መሆኑን በመረዳትም ከትናንት በስቲያ የብሔራዊ ባንክ ገዢ ማሞ ምረቱ የዋጋ ግሽፈቱ ወደ 14 በመቶ ቀንሷል ብለው የተናገሩት የህዝቡን ቁጣ ለመቀነስ የታሰበ መሆኑን የኢኮኖሚ ተንታኞች ይናገራሉ። የጣና ቴሌቪዥን ምንጫችን አክለውም መንግስት ከባድ ስጋት የሆነበት የኑሮ ውድነቱን ተከትሎ የሚፈጠር ጫና ነው፣ ይህን መስክ በልዩ ክትትል እንዲታይና በከፍተኛ ጥንቃቄ ለማለፍ ስሩ ተብለን ተነግሮናል። ለዚህ አስጨናቂ ጊዜ ተብሎ የተመደበው ገንዘብ ከፍተኛ ነው ብለዋል። መረጃዎቻችን እንደቀጠሉ ናቸው። የብልጽግናው አስገዳጅ ሰልፍ ተማሪዎችን ከፈተና አስተጓጉሏል ተባለም። የአማራን ህዝብ በሁሉም መስክ ጉዳት ማድረስ አላማውና ግቡ የሆነው የብልጽግናው ስርዓት የ12ተኛ ክፍል ፈተና በሚሰጥበት ቀን በአማራ ክልል የጠራው አስገዳጅ የድጋፍ ሰልፍ በተማሪዎች የነገ ተስፋ ላይ ከፍተኛ ጫና መፍጠሩን ተማሪዎችና መምህራን ተናገሩ። ህዝባዊ ቅቡልነትና ወታደራዊ ድል የራቆት ስርዓት በድጋፍ ሰልፍ ስም ህዝብን አስገድዶ በማስወጣት የሚዲያ ፕሮፓጋንዳ ለመስራት ያሰበው የ12ተኛ ክፍል አገር አቀፍ ፈተና ከመካሄዱ አንድ ቀን ቀደም ብሎ ነው። ተማሪዎቹ ደግሞ ፈተናውን የሚወስዱት በትውልድ ቀያቸው ወይም በተማሩበት ትምህርት ቤት ሳይሆን ወደ ፈተና ማዕከላት ወይም ዩኒቨርሲቲዎች ተጉዘው በመሆኑ የብልጽግና አስገዳጅ የድጋፍ ሰልፍ ተማሪዎች ወደ ፈተና ማዕከላት በጊዜ እንዳይጓጓዙ አድርጓቸዋል። ይህን ተከትሎም ትናንት መሰጠት የጀመረው የ12ተኛ ክፍል ተማሪዎች የዩኒቨርሲቲ መግቢያ ፈተና ላይ ከፍተኛ መጉላላት መፍጠሩን ነው ከተለያዩ ትምህርት ቤቶች የደረሱን መረጃዎች ያመላከቱት። የጣና ቴሌቪዥን ምንጮች ለጣቢያችን እንደገለጹት የ12ተኛ ክፍል ብሔራዊ ፈተና ለመውሰድ ከወረዳ ከተሞች ወደ ዩኒቨርሲቲዎች በጉዞ ላይ የነበሩ ተማሪዎች የብልጽግናውን አስገዳጅ ሰልፍ ተከትሎ በጉዞቸው ላይ አደጋ ደርሶባቸዋል። በተለይም የብልጽግናው ሰራዊት ህዝብን በመሳሪያ እያስፈራራ ወደ ሰልፍ ቦታው እንዲሄዱ ማድረጉን ተከትሎና ሰልፉ እንዳይካሄድ ከብልጽግናው ሰራዊት ጋር ውጊያ የከፈተው የአማራ ፋኖ በከፈቱት ውጊያ ተማሪዎችና የሚጓጓዙበት ተሽከርካሪ ጉዳት የደረሰባቸው መሆኑን አስታውቀዋል። ይህን ተከትሎም ፈተና ወደሚሰጥባቸው ዩኒቨርሲቲዎች በጊዜ ባለመድረሳቸው የመጀመሪያዎቹ ፈተናዎች እንዳለፏቸው የተማሪ ወላጆች ለጣና ቴሌቪዥን ተናግረዋል። ምንጮቻችን አክለውም ለተፈጠረው ችግር የብልጽግናው መንግስት ተጠያቂ እንደሆነ ገልጸው ሰላም ባልተረጋገጠበት ቀጠና የተሟላ ትምህርት ያልወሰዱ ተማሪዎችን በፈተና መውሰጃቸው ወቅት ላይ አስገዳጅ ሰልፍ ጠርቶ ግጭት እንዲቀሰቀስ በማድረግ ተማሪዎችን ከፈተና ማስተጓጎሉ በእጅጉ አሳዝኖናል ብለዋል። እንደ ምንጮቻችን ገለጻ ችግሩ የተፈጠረው ወደ ፈተና ጣቢያ መድረስ ባልቻሉት ላይ ብቻ ሳይሆን የመፈተኛ ጣቢያ የደረሱ ለአካባቢው እንግዳ የሆኑ ታዳጊ ተማሪዎችን በሁኔታው ተደናግጠው ፈተናውን በተረጋጋ ሁኔታ እንዳይወስዱ እንዳደረጋቸው ተናግረዋል። ባለፈው ዓመት ተመሳሳይ 12ኛ ክፍል ብሔራዊ ፈተና ለመፈተን ወደ ደብረታቦር ዩኒቨርሲቲ ሄደው የነበሩ የስማዳ አውራጃ ተማሪዎችን መንገድ ላይ ተሽከርካሪውን በማፈን በርካታ ሴቶችን ጾታዊ ጥቃት ማድረሱ አይዘነጋም። አስቀድሞም ቢሆን በአማራ ተማሪዎች ላይ ከትምህርት መሰረተ ልማት ማጉደል እስከ ፈተና አሰጣጥ መድሎ በማድረስ የከፍተኛ ትምህርት ኮታን መቀነስ ላይ ትኩረት አድርጎ የሚሰራው የብልጽግና አገዛዝ ባለፉት ሶስት ተከታታይ የዩኒቨርሲቲ መግቢያ ፈተና መቁረጫ ነጥብ ላይም የአማራ ተማሪዎችን ከፍተኛ ዋጋ ያስከፍሉ ውሳኔዎችን ማሳለፉ ይታወሳል። በመጨረሻም አስደንጋጩ ሪፖርት ከትግራይ አዲስ የጦርነት ቅስቀሳ በሚደረግበት ትግራይ ክልል ከ650ሺ በላይ የጦር ጉዳተኞች ይኖራሉ ሲል አንድ ጥናት አረጋገጠም። የኢትዮጵያን በጠባቂ ተቋም አደረግኩት ባለው የዳሰሳ ጥናት እንዳረጋገጠው በክልሉ ከግማሽ ሚሊዮን በላይ የአካል ጉዳተኞች መኖራቸውን ገልጾ ከዚህ ቁጥር ውስጥ ደግሞ በሶስት ጊዜ ጦርነቶች የተፈጠሩ መሆናቸውን ከጥናት ዝግጅቱ አረጋግጫለሁ ብለዋል። ለ17 ዓመታት ከደርግ ጋር በተካሄደው የህወሓት ሻቢያና ና ኢህአዴግ ጥምረት ጦርነት ለ15 ዓመታት ጦርነት የተካሄደው በትግራይ ክልል ነበር። በዚያ ጦርነት ከፍተኛ ቁጥር ያለው ህዝብ የጦርነቱ ሰለባ ሲሆን በ 1990 ዓ ም የህወሃትና የኤርትራው መንግስት ጦርነት ደግሞ ሌላ ተጨማሪ የጦርነቱ ሰለባዎችን ፈጥሯል። በእነዚህ ሁለት እጅግ አውዳሚ ጦርነቶች የተነሳ ህወሃት የጦርነቱ ተጠቂዎችን መልሶ ለማቋቋም በሚል ከፍተኛ የውጭ ገንዘብ እርዳታና ከአገሪቱ በጀትም እጅግ ከፍተኛ ገንዘብ በመውሰድ ኤፈርት የሚባል ድርጅት ማቋቋሙ ይታወቃል። ኤፈርት ከፍተኛ ጥቅም ያስገኘለት ህወሓት በ27 ዓመት የፌዴራል መንግስት ገዢነቱ ያከማቸውን የሀብትና የወታደራዊ አቅም ተጠቅሞ በ2013 ዓ ም የከፈተው ጦርነት ደግሞ ለትግራይ ህዝብ ተጨማሪ የጦርነት ሰለባዎችን ፈጥሯል። ከብልጽግናው ስርዓት ጋር በትግራይ ክልል የተካሄደው ጦርነት ለ24 ቀናት ብቻ የቆየ ቢሆንም ወደ አማራ ክልል ለወረራ የመጣው የትግራይ ታጣቂ ኃይል ከፍተኛ የአካል ጉዳትና የሕይወት ዋጋ መክፈሉ አይዘነጋም። ከጦርነቱ በኋላ ህወሓትና ብልጽግና ፕሪቶሪያ ላይ እርቅ ሲፈጽሙ በጦርነቱ ጉዳት የደረሰባቸው የትግራይ እናቶች የጉዳታቸው መጠንና አይነት ግን ኦዲት አልተደረገም። በአጠቃላይ ከህወሓት ምስረታ ጀምሮ በአካሄዳቸው ሶስት እጅግ አደገኛና ውዳሚ ጦርነቶች ለትግራይ ሕዝብ ቁጥር መመናመንም ሆነ የአካል ደህንነት ተጠብቆ አምራች ዜጋ እንዳይሆኑ አድርጓቸዋል፣ ሲሉ የወታደራዊ ተንታኞች ይናገራሉ። አሁን ላይ በክልሉ ከ6500 በላይ የአካል ጉዳተኞች ሲኖሩ ከዚህ አሃዝ ውስጥ 5890 የሚሆኑት በህወሓቱ ወለድ ጦርነቶች የተከሰቱ ጉዳቶች መሆናቸውን ሪፖርቱ አስታውቋል። ከ1 ሚሊዮን በላይ ህዝብ ተጎድቶብኛል ብሎ ተደጋጋሚ ሪፖርት የሚያቀርበው የደብረ ጽዮን ቡድን ከሟቾቹ ብዙም ያልተራራቀ የአካል ጉዳት እንዳስተናገደ ይታወቃል። ሆኖም ህወሓት አሁንም በአማራ ህዝብ ላይ ወረራ ለመክፈትና የርስትን ነጥቅ ለመፈፀም የጦርነት ጉሰማ ላይ መሆኑ አይዘነጋም። ይህን የጦርነት ጉሰማውን አስመልክቶ የትግራይ ምሁራን በቅርቡ በሰጡት አስተያየት ይህ ጦረኛ የሽማግሌዎች ስብስብ እስትንፋሱ እስካልተቆረጠ ድረስ የትግራይ ህዝብ በጦርነት መከራውን እያየ መቀጠሉ አይቀርም፣ ይህን ቡድን ከድርጊቱም ሆነ ከህልውናው ማስቆም የሚችለው ደግሞ የትግራይ ህዝብ ነው ሲሉ መናገራቸውን ሪፖርተር መዘገቡ ይታወሳል። በአሁኑ ሰዓት በትግራይ ክልል የአፋር አማጽያንና የደብረ ጽዮን ቡድን ታጣቂ ኃይል በጥምረት ስልጠና እየወሰዱ ሲሆን ከጌታቸው ረዳ ጋር ተባብረው ከትግራይ ክልል የኮበለሉ የክልሉ ታጣቂዎች ደግሞ በአፋር ክልል ተመሳሳይ የጦርነት ስልጠና እየወሰዱ ይገኛሉ። ሁለቱም ቡድኖች የሚያሰለጥኑት የሰራዊት ቁጥር ከ350 በላይ ሲሆን ለወጣቶቹ የሥራ ዕድል ፈጠራ ግን ያደረጉት ምንም አይነት አስተዋጽኦ አለመኖሩ ደግሞ የጦርነቱ ቀጣይነትና የህዝብ እልቂትን አይቀሬነት ያስመሰከረ ሆኗል። አቶ ጌታቸው ረዳ ትናንት በአዲስ አበባ በተካሄደ የውይይት መድረክ ላይ ባደረጉት ንግግር የትግራይ ህዝብ የህልውና አደጋ ተደቅኖበታል። ይህ የህልውና አደጋ ደግሞ ከውጭ በመጣ ኃይል ብቻ እየተሳበበ መነገር የለበትም ውስጣችንን መፈተሽ አለብን ብለዋል። አቶ ጌታቸው ከቀናት በፊት አምስት ሰነፎች ስሜታቸውን መቆጣጠር በተሳናቸው ቁጥር ህዝብን ለአደጋ የሚዳርጉበት ነገር ማቆም አለበት የሚለውን ንግግራቸውን ትናንትም በንግግራቸው ላይ ደግመውታል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ የዛሬ ሰኔ 24 ቀን 2017 ዓ.ም ተመረት የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።